በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ የማቴዎስ ወንጌል ምዕራፍ ሰባት እንዳይፈረድባችሁ አትፍረዱ በምትፈርዱት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋልና በወንድምህ አይን ያለውን ጉድፍ ለምን ታያለህ በአንተ አይን ያለውን ምሰሶ ግን ለምን አታስተውልም ወንድምህን በአይንህ ያለውን ጉድፍ ላውጣልህ ተወኝ እንዴት ትለዋለህ እነሆም በአንተ አይን ምሰሶ አለ አንተ ግብዝ አስቀድመህ በአንተ ያለውን ምሰሶ አውጣ ከዚህ በኋላ በወንድምህ ዓይን ያለውን ጉድፍ ለማውጣት አጥርተ ታያለህ። በእግራቸው እንዳይረግጡ ተመልሰውም እንዳይነክሷችሁ የተቀደሰውን ለውሾች አትስጡ፣ እንቋችሁንም በእሪያዎች ፊት አታኖሩ። ለምኑ ይሰጣችኋልም፣ ፈልጉ ታገኙም አላችሁ፣ ደጅ ምቱ ይከፈትላችኋልም። የሚለምን ሁሉ ይቀበላልና፣ የሚፈልግም ያገኛልና፣ ደጅ ለሚመታም ይከፈትለታልና። ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ሰው ማን ነው? ወይስ አሳ ቢለምነው እባብ ይሰጠዋልን? እንግዲህ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ታወቃችሁ፤ በሰማያት ያለው አባታችሁማ ለሚለምኑት መልካሙን ነገር እንዴት አብልጦ የሰጣቸው ይሆን? ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተም እንዲሁ አድርጉላቸው፤ ኦሪትም ነቢያትም የሚያዘዙት ይህ ነውና። በጠባቢቱ በር ግቡ። ወደ ጥፋት የምትወስድ ሰፊ በር ሰፊ መንገድም አለችና ወደ እርሷም የሚገቡ ብዙዎች ናቸው። ወደ ሕይወት የምትወስደው በር እጅግ ጠባብ መንገዷም ቀጭናትና የሚገቡባትም ጥቂቶች ናቸው። የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኞች ነቢያት ተጠንቀቁ፣ በውስጣቸው ግን ነጣቂዎች ተኩላዎች ናቸው። ከፍሬያቸው ታውቋቸው አላችሁ ከሾህ ወይን ከአሜከላም በለስ ይለቀማልን? እንዲሁም መልካም ዛፍ ሁሉ መልካም ፍሬን ያፈራል፣ ክፉ ዛፍም ክፉ ፍሬን ያፈራል። መልካምም ዛፍ ክፉ ፍሬን ማፍራት፣ ክፉ ዛፍም መልካም ፍሬን ማፍራት አይችልም። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ ሳትም ይጣላል። እንግዲህ ከፍሬያቸው ታውቋቸው አላችሁ። በሰማያት ያለውን የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች አቤቱ አቤቱ፣ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። ያን ጊዜ ከቶ አላውቃችሁም፣ አመፅን የምታደርጉ ሁላችሁ ከኔ ራቁ እላቸዋለሁ። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዐለት ላይ እየሰራ ብልህ ሰውን ይመስላል። ዝናም ዘነመ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንም ቤት ገፉት፣ ነገር ግን አልወደቀም በዐለት ላይ ተመስርቷልና። ይህንም ቃሌን ሰምቶ የሚያደርገው የማያደርገው ሁሉ ቤቱን በአሸዋ ላይ የሠራ ሰነፍ ሰውን ይመስላል። ዝናም ዘነመ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንም ቤት ገፉት፣ ወደቀም፤ አወዳደቁም ታላቅ ሆነ። ጌታችን ኢየሱስም ይህን ነገር በፈጸመ ጊዜ ሕዝቡ በትምህርቱ ተደነቁ፤ እንደ ጻፎቻቸው ሳይሆን እንደ ባለሥልጣን ያስተምራቸው ነበረና። የማቴዎስ ወንጌል ምዕራፍ ስምንት ከተራራም ሲወርድ ብዙ ሰዎች ተከተሉት። እነሆ አንድ ለምጻም ሰው መጥቶ አቤቱ ከወደድክስ እኔን ማንጻት ይቻልሃል እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እፈቅዳለሁ፣ ንጻ አለው። ያን ጊዜም ከለምፁ ነፃ። ጌታችን ኢየሱስም ለማንም እንዳትናገር ተጠንቀቅ። ነገር ግን ሂድና ራስህን ለካህን አስመርምር፣ ምስክርም ሊሆንባቸው ሙሴ እንዳዘዘ መባህን አቅርብ አለው። ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ መጥቶ አቤቱ ልጄ ሽባ ሆኖ እጅግ እየተጨነቀ በቤት ተኝቷል ብሎ ለመነው። ጌታችን ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውም መልሶ አቤቱ አንተ ከቤት የጣራ በታች ልትገባ አይገባኝም፣ ነገር ግን በቃልህ እዘዝ ልጅም ይድናል። እኔም እኮ የምገዛ ሰው ነኝ፣ የማዘዛቸውም ጭፍሮች አሉኝ። ይህን ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ አገልጋይንም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ሰምቶ አደነቀ። ለሚከተሉትም እንዲህ አለ፣ እውነት እላችኋለሁ በእስራኤል ሁሉ እንዲህ ያለ እምነት አላገኘሁም። ነገር ግን እላችኋለሁ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ በመንግሥት ሰማያትም ከአብርሃምና ከይስሐቅ ከያይቆብም አጠገብ ይቀመጣሉ። የመንግሥትን ልጆች ግን በውጭ ወዳለ ጨለማ ይጥሏቸዋል፣ በዚያም ልቅሶና ጥርስ ማፋጨት ይሆናል። ጌታችን ኢየሱስም የመቶ አለቃውን እንዲህ አለው፣ እንግዲህ ሂድ፣ እንደ እምነትህ ይሁንልህ። ልጁም በዚያ ሰዓት ዳነ። መስፍኑም ወደ ቤቱ በተመለሰ ጊዜ ልጁ ድኖ አገኘው። ጌታችን ኢየሱስም ወደ ጴጥሮስ ቤት በገባ ጊዜ የጴጥሮስን አማት በንዳድ ታማ የጴጥሮስን አማት በንዳድ ታማ ተኝታ አገኛት። እጇንም ይዞ ዳሰሳት። ንዳዱም ተዋት። ተነስታም አገለገለቻቸው። በመሸም ጊዜ አጋንንት ያደሩባቸውን ብዙዎችን ወደ እርሱ አመጡ። አጋንንትንም በቃሉ አወጣቸው፣ የታመሙትንም ሁሉ ፈወሰ። ይህም ነቢዩ ኢሳይያስ ደዌያችንን ተቀበለ ሕማማችንንም ተሸከመ ብሎ የተናገረው ይፈጸም ዘንድ ነው። ጌታችን ኢየሱስን በዙሪያው የተሰበሰቡትን ብዙ ሰዎች ባየ ጊዜ ባሕሩን ተሻግረው እንዲሄዱ አዘዘ። አንድ ጸሐፊ ወደ እርሱ መጥቶ መምህር ወደምትሄድበት ሁሉ ልከተልህን አለው። ጌታችን ኢየሱስም ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎችም ጎጆ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ከደቀ መዛሙርቱም አንዱ ጌታ ሆይ አስቀድሜ ልሂድና አባቴን ልቅበር ፍቀድልኝ አለው። ጌታችን ኢየሱስም አንተስ ተከተለኝ፣ ሙታኖቻቸውን ይቀብሩ ዘንድ ሙታንን ተዋቸው አለው። ወደ ታንኳ በወጣ ጊዜም ደቀ መዛሙርቱ ተከተሉት። እነሆም የባሕሩ ማዕበል ታንኳውን እስኪደፍነው ድረስ በባሕሩ ውስጥ ታላቅ መናወጥ ሆነ፣ እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ቀሰቀሱትና አቤቱ እንዳንሞት አድነን አሉት። እርሱም እናንተ እምነት የጎደላችሁ ምን ያስፈራችኋል አላቸው። ተነስቶም ነፋሳትንና የባሕሩን ማዕበል ገሰጻቸው፣ ታላቅ ጸጥታም ሆነ። ሰዎችም ባሕርና ነፋሳትስ እንኳ የሚታዘዙለት ይህ ማን ነው እያሉ ተደነቁ። ወደ ማዶም ወደ ጌርጌሴኖን ሀገር በደረሰ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተቀበሉት። እነርሱም ማንም በዚያች መንገድ ማለፍ እስከማይችል ድረስ እጅግ ክፉዎች ነበሩ። ባዩትም ጊዜ የእግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ጮኹ። ከዚያም ብዙ የእሪያ መንጋዎች ከእነርሱ ርቀው ተሰማርተው ነበሩ። እነዚያ አጋንንትም ካወጣህንስ በእሪያዎቹ መንጋ ላይ እንድናድር ወደዚያ ስደደን ብለው ለመኑት። እርሱም ሂዱ አላቸው። ወጥተውም ሄዱ፣ በእሪያዎቹም ላይ አደሩ። የእሪያዎችን መንጋዎች ሁሉ ከአፋፉ እየሮጡ ወደ ባህር ውስጥ ወደቁ፣ በውሃው ውስጥም ሞቱ። እረኞችም ሸሹ፣ ወደ ከተማይቱም ገብተው ነገሩን ሁሉ አጋንንትን ባደሩባቸው የሆነውን አወሩ። እነሆ በከተማዋ ያሉት ሁሉ ጌታችን ኢየሱስ ሊቀበሉት ወጡ። ባዩት ጊዜም ከሀገራቸው እንዲሄድ ለመኑት። የማቴዎስ ወንጌል ምዕራፍ ዘጠኝ። ወደ ታንኳም ወጥቶ ተሻገረና ወደ ከተማው ደረሰ። እነሆም አንድ መጻጉ በአልጋ ተሸክመው ወደ እርሱ አመጡ። ጌታችን ኢየሱስም እምነታቸውን አይቶ መጻጉዕን ልጅ ሆይ ጽና፣ ኃጢአተ ተሰርዩልሃል አለው። እነሆም ከጻፎች ወገን ሰምተው በልባቸው ይህስ ይሳደባል ተባባሉ። ጌታችን ኢየሱስም አሳባቸውን አውቆ እንዲህ አላቸው፣ በልባችሁ ለምን ክፉ ነገር ታስባላችሁ? ኃጢአተ ተሰረየልህ ከማለትና ተነስተ ሂድ ከማለት ማናቸው ይቀላል ለሰው ልጅ በምድር ላይ ኃጢአትን ሊያስተሰር ስልጣን እንዳለው እንድታውቁ፣ ከዚህ በኋላ ያን መጻጉ ተነስ፣ አልጋህን ተሸከምና ወደ ቤት ሂድ አለው። ተነስቶም አልጋውን ተሸክሞ ወደ ቤቱ ሄደ። ህዝቡም አይተው አደነቁ፣ እንዲህ ያለውን ስልጣን ለሰው የሰጠ እግዚአብሔርንም አመሰገኑት። ጌታችን ኢየሱስም ከዚህ አልፎ ስሙ ማቴዎስ የተባለ ሰው በቀረት መቀቢያው ተቀምጦ አገኝና፣ ተከተለኝ አለው። ተነስቶም ተከተለው። በቤቱም ለምሳ ተቀምጦ ሳለ ብዙ ቀራጮችና ኃጢአተኞች ወጥተው ከጌታችን ከኢየሱስና ከደቀ መዛሙርቱ ጋር ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር ለምን ይበላል? አሏቸው። ጌታችን ኢየሱስም ሰምቶ እንዲህ አላቸው፣ በሽተኞች ባለመድኃኒትን ይሹታል፣ ጤነኞች ግን አይሹትም። ሂዱ ከመስዋየት ይልቅ ምረትን እመርጣለሁ ያለው ምን እንደሆነ እወቁ። ኃጥኣንን እንጂ ጻድቃንን ወደ ንስሓ ልጠራ አልመጣሁምና። ከዚህ በኋላ የዮሐንስ ደቀ መዛሙርት ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ መዛሙርትህ ስለምን አይጾሙም አሉት። ጌታችን ኢየሱስም እንዲህ አላቸው፦ የሙሽራው ሚዜዎች የሙሽራው ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ ያን ጊዜ ይጾማሉ። የአዲስ ልብስ ራፊ በአሮጌ ልብስ ቀዳዳ ላይ የሚጥፍ የለም፣ ደህነኛውን ልብስ ይዞት ይሄዳልና ቀዳዳውንም ያሰፈዋልና። በአሮጌ ረዋት አዲስ የወይን ጠጅ አይጨምሩም። ቢጨመር ግን ረዋቱ ይቀደዳል፣ ወይኑም ይፈሳል፣ ረዋቱም ይበላሻል። ነገር ግን አዲሱን ወይን በአዲስ ረዋት ይሾሙታል፣ ሁለቱም እርስ በርሳቸው ይጠባበቃሉ። ይህንም ሲነግራቸው እነሆ አንድ መኮንን መጥቶ ልጄ አሁን ሞተች፣ ነገር ግን መጥተህ እጅህን ጫንባት ትድናለችም እያለ ሰገደለት። ጌታችን ኢየሱስም ተነስቶ ተከተለው። ደቀ መዛሙርትም አብረውት ነበሩ። እነሆ ከአስራ ሁለት ዓመት ጀምሮ ደም ይፈሳት የነበረች ሴት በኋላው መታ የልብሱን ጫፍ ዳሰሰች። በልቧ የልብሱን ጫፍ ብቻ የዳሰስሁ እንደሆነ ድናለሁ ብላ ነበርና። ጌታችን ኢየሱስም መለስ ብሎ አያትና ልጄ ጽኚ፣ እምነትሽ አዳነችሽ አላት። ከዚያም ሰዓት ጀምሮ ያቺ ሴት ዳነች። ጌታችን ኢየሱስም ወደዚያ መኮንን ቤት በደረሰ ጊዜ አስለቃሾችንና የሚንጫጩትን ሰዎች አየ። ብላቴናይቱ ተኝታለች እንጂ የሞተች አይደለምና ፈቀቅ በሉ አላቸው። እነርሱም ሳውቁበት። ሰዎቹ ከወጡ በኋላ ገብቶ እጇን ያዛት፣ ብላቴናይቱም ተነሳች። የታምራቱም ዝና በሀገሩ ሁሉ ተሰማ። ጌታችን ኢየሱስም ከዚያ ባለፈ ጊዜ ሁለት ዕውራን የዳዊት ልጁ ሆይ ራራለን ብለው እየጮሁ ተከተሉት። ወደ ቤትም በገባ ጊዜ እነዚያ ዕውራን ወደ እርሱ መጡ። ጌታችን ኢየሱስም ይህን ማድረግ እንዲቻለኝ ታምናላችሁን? አላቸው። እነርሱም አዎን፣ ጌታ ሆይ አሉት። እንደ እምነታችሁ ይሁንላችሁ ብሎ አይኖቻቸው እንዳሰሳቸው ያን ጊዜም አይኖቻቸው ተገለጡ። ጌታችን ኢየሱስም ማንም እንዳያውቅ ተጠንቀቁ ብሎ አዘዛቸው። እነርሱ ግን ወጥተው በዚህ ሀገር ሁሉ ስለ እርሱ ተናገሩ። እነዚያም ከወጡ በኋላ ጋኔን ያደረበትን ዲዳ ወደ እርሱ አመጡ። ያደረበትም ጋኔን በወጣ ጊዜ ዲዳ የነበረው ተናገረ። ሰዎችም በእስራኤል ውስጥ እንዲህ ያለ ከቶ አልታየም እያሉ አደነቁ። ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ። ጌታችን ኢየሱስም በምኩራቦቻቸው እያስተማረ የመንግሥት ወንጌልንም እየሰበከ በሕዝቡም ያለውን ደዌና ሕማም ሁሉ እየፈወሰ በየከተማውና በየመንደሩ ሁሉ ተመላለሰ። ብዙ ሰዎችንም አይቶ አዘነላቸው፣ ደክመው ነበርና እረኛ እንደሌላቸው በጎችም ተበትነው ነበርና። ያን ጊዜ ደቀ መዛሙርቱን እንዲህ አላቸው መከሩስ ብዙ ነው፣ ሰራተኛው ግን ጥቂት ነው። እንግዲህ ለመከሩ ሰራተኛን ይጨምር ዘንድ የመከሩን ባለቤት ለምኑት። ምዕራፍ አስር ይቀጥላል። ረድኤተ እግዚአብሔር አይለየን።